ሰጠች ሰራተኞች ብላ እየናቀች ምንም በቃ ሰላም እየሰጠቻቸው አይደለችም። መከራችሁን እየበሉ ነው። ክራይ እንግዲህ ያልሆነ ሰው ነው ወደ ቤቱ ያመጣ። እራሴን እሰቅላሉ ብላ የወሰነችበት ምክንያትም ባለፈው ጽናት ለጽናት ስትናገረው ክራይ ስለተናገረ ብቻ አዋረድከኝ፣ ሰራተኛ ፊት ለፊት አዋረድከኝ ብላ ነው ይሄንን ነገር ያመጣችሁ። እንዴት ነው የጽናት ክብር? ሰራተኛ አይከበርም ያለ ማን ነው? እና ውጭ ሀገር ያለ የሄደ ሰው ደግሞ ለምንድ ነው እንደዚህ ራሱን ከፍ ከፍ ማድረግ ያሰለገው? ውጭ ሀገር መሄድ እኮ ለስራ እንጂ ምንድን ነው ልዩነት? ሰው ልጅ እኮ ድህነት ብቻ ይሄን ሁሉ አያደርግም። አንድ ቀን ስለሚያልፍ ለጽናትም አንድ ቀን ያልፍለታል እና ሶሲ ግን ራሷን በጣም እንትን እያደረገች ነው በጣም እየካባበች ነው። ይሄ ደግሞ ትክክል አይደለም። በዛ ምክንያት ነው እራሷን መስቀል የወሰነችው ማለት ነው። ቢሆንም ደርሶለታል። ክራይ ደርሶለት ደንቅጦ አስጥሏት ወጣም አቅፏት ሲያዝናና ያለ አልጋ ላይ ቤቴ መጣችበት ማለት ነው እና ቤቴ ያዛቻቸው። ቤቴ በጣም ነው የተናደደችው። በዛው ሽልም አሉ እና ተኙ ብቻ ከዛ በንዴት ወጥታ ሳሎን ሄዳ ቁጭ ብላ በጣም ተናደደች፣ ተበሳጨች። ቤቴ ስትበሳጭ በሳጭ ከዛ ክራይ መጣና ምንም እንዳልተፈጠረ ነው ክራይ ያሰበው፣ ግን ቤት አይታ ነበረ እና ቤት አመተሻል እንዴ ብሎ ጠየቃት። ለምን አታባብልም? ለምን እንደ ሞዝጊት አትሆንለትም? ለምን መጣ ካለቻት። ምክንያቱም አንተ መቼ ነው የምታከብረኝ? አንተ ስታከብረኝ ነው ሰው ሁሉ ሚጋከብረኝ አንተ ግን እያከበርክኝ አይደለም። ምን አድርጌ ነው ይሄ ሁሉ ለፍቅር ዋጋ ስለከፈልኩ? ብላ በጣም ቤቲ ተበሳጨች። ቤቲ አሁን እንደ ድሮ አይደለም። በጣም ይችኛው በጣም ከማንም በላይ አሸንፋለች ቤቲ ማለት ነው። እና በአሁኑ ሰዓት አዝናለች፣ ልቧ ተሰብሯል። ቤቲ ከአቅሟ በላይ ሆኖበታል ማለት ነው። እና ቤቲ ብቻ አይደለም፣ ጽናትም እንደዛ፣ ጽናትም በስቃይ ውስጥ ነው ያለችው። ሶሲ ከመጣች ጊዜ ጀምሮ ክራይ ራሱ ተቀይሮበታል። በፊት እንኳን ትንሽም ቢሆን ያንከባክባት ነበረ፣ ግን በአሁኑ ሰዓት በጣም እየጣላት ነው። በቃ እየጣላት ነው። ምንም በቃ ለእሷ ክብር ቦታ እየተባለ የለም። እና ውዶቼ እንደዛ ነው ዛሬ በቃ ሶሲና ጽናትም ተጣሉ። እዛ መታ እንትን ምንድን ነው እሱ እየቀረጸች እዚህ ሰራተኛ አለች አመድ ትመላስ ትመስላለች ምን ትመስላለች እያለች እየቀረጸች ቲክቶክ ላይ ልትለቅባት ነበረ። ቢሆንም ግን ክራይ ደለተ ማለት ነው ድልቻ አለው አትዘኝ ብላ ብሎ ነው ያጽናናት ጽናትን። በአሁኑ ጊዜ ግን ታግሺ ለትንሽ ጊዜ ነው፣ ከዚህ ቤት እስከምትሄድ ብቻ ነው ብሎ እያባባላት ነው ጽናትን። ግን ይሄ ሁሉ ስፈጠር በእኔ ቦታ ቢሆን አንቺ ግን ምንድነው የምትመክርኝ? ብሎ ምክር ጠየቀው ማለት ነው ከጽናት ክራይ። በአሁኑ ሰዓት ክራይ በጣም ከባድ ሁኔታ ውስጥ ነው ያለው ጭንቀት ውስጥ፣ በዚህም በዚህም እና ግን ጽናት መከረችው እኔ ልቤ ያለ ነው ማዳምጠው፣ ልቤ ነው ማዳመጠው እኔ ቢሆን አለው አለችው። ማለት ነው እውነት ነው ሰው ልጅ የልቡን ሲያዳምጥ ነው ጥሩ፣ እንጂ ሰው ባለ ብቻ ከተመራ ጥሩ አይመጣም። እና እንደዛ ነው እና ሌላ ደግሞ እች ሶሲ በጣም ኃይለኛ ሰው ናት፣ ከባድ ነው እና የቤቲ ፎቶም ለጥፋለች ቲክቶክ ላይ ቀርታ፣ ቤቲ እንዲ ሰው ናት እንዲናት፣ እንዲናት ብላ ሚዲያ ላይ ለጠፈችበት እሱ ደግሞ ቤቲ አይተዋለች ማለት ነው። እሱን አይተ በጣም ነው ተናደደችው፣ በጣም ነው ያለቀሰችው። እንዴት እንደዚህ ታደርገኛለች እያለች በጣም ተናዳለች። በአሁኑ ሰዓት ግን ጥፋተኛ ማን ይመስላቸዋል? ክራይ ራሱን ያላከበረ ማን መጥቶ ያከብራል? ሁሉንም እየመሰለ ለምን ይኖራል? ለአንድ ብቻ መርጦ ከእሷ ጋር መኖር። አሁን ሶስት ሴቶች እየከጀለ እንዴት ይሆናል? ይህንም እየመሰለ ይህንም እየመሰለ ሶሲ ግን መስመሯን እያለፈች ነው። በግድ አደርጓለሁ እያለች ነው። እና ወንድሜ እያለች ነው። በዚህ ደግሞ የድሮ እቃ እቃ ባለ እያለች ነው። እና ይሄ እንዴት ይሆናል? እሷ የቀረበችው ወደ ስሜታዊ እያስገባች ነው ልጁን ማለት ነው። እና ይገርማቸዋል። ሶሲ ከዛ ቤት ካልሄደች ማንም ሰው ሰላም አገኘ በጣም እና ሌላ ደግሞ ምሩ አሁን ለነሆሜ መልስ መስጠት አለብሽ ብላ ጽናት መከረቻት ማለት ነው። ምክንያቱም እኔ ማፍቀር ለምን ምክንያት ይሄ ይሄ ነው ብለሽው አብራሪው እና እንደዛ ይሻላል ብላ ጽናት መከረቻት ማለት ነው። ውዶቼ ደህና ሆኑ። እመሰግናለሁ እስከ በረታቶች ላይክ እያረጋችሁ ጽናት ድራማ ምርጥና አስተማሪ ድራማ ነው ማለት ነው። ደህና ሆኑ።